ዛሬ እንግዲህ ደስ ብሎኛል ፈኪ ዳይመንዷ እንግዲህ ፈኬሻ የሚዲያው ድምቀት መታለች ማለት ነው። በአዲስ ነገር መጥቻለሁኝ ጠብቁኝ እያለችንም እኛም ደግሞ እንግዲህ ጠፍተሽ ነበር? የት ነሽ? ለምንድ ነው በዩቱብ የማት መጮ እያለን፣ ብዙ ሰዎች በኮሜንት ላይ እየጻፉላት ነበር ማለት ነው። ምክንያቱም ቲክታክ ላይ ነው እንጂ የምትታየው ከዩቱብ ጠፍታ ነበር ማለት ነው። የሁሉም ሰው የሁሉም አድናቂዎቿ ጥያቄ ነበረ፣ ፈኪ ለምንድነው ነው በዩቱብ የማት መጮ እያሉ በሰው ስጠይቋት ነበረ። እሷም ደግሞ እንሻ አላ እያለች ነበረ። ዛሬ እንግዲህ ደግሞ በአዲስ ነገር መጥቻለሁኝ ጠብቁኝ እያለች ነው። ሰላም ውድና የተከበራችሁ ቤተሰቦች፣ አሰላሙ አሌይኩም ወራሕመቱላሂ ወበረካቱ እንደምን አላችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ፣ እናንተ እንዴት ናችሁ? እኔም ከብዙ መጥፋት በኋላ ዛሬ መጥቻለሁ ማለት ነው። እንግዲህ ፈኪ ከሌለች እኔ ዩቲዩብ ያስጠላኛል ብያለሁ ከዚህ በፊት እንዳልኩትም። ደግሞ እንግዲህ ያው ፈኪ የለችም ዩቲዩብ ነበረ እኔም የለውም ነበር ማለት ይቻላል። ዛሬ እንግዲህ በአዲስ ነገር ፈኪ መጥታለች። እንኳን ደስ አላችሁ የፈኪ ወዳጆች የት ነሽ የት ነሽ የት ነሽ ስንል የነበራችሁ ሁሉ ድምቀት ፈኪ ዛሬ መጥታለች ማለት ነው። እስኪ ፈኪ በመምጣቷ ደስ ያላችሁ ይህንን ቤት ላይክ ሼር እያደረጋችሁ ፈኪ ፈኪ እያላችሁ ድምቅ ድምቅ ምቅ አድርጉት ማለት ነው። እኔ እጅግ በጣም ደስ ብሎኛል በአዲስ ነገር በአዲስ ስራ ስለመጣች ማለት ነው። እንግዲህ የፈኪ ወዳጆች እንኳን ደሳላችሁ። በድጋሚ ፈኪን በዩቱብ አቅተናት የምናያት በቲክታክ በጀማአ እየመጣች ነበረ፣ ጌም እየተጫወተች በጀማ ነበር ስትመጣ የነበረው። ዛሬ እንግዲህ በቤቷ በአዲስ ነገር መጥቻለሁ ብላ ሁላችንን ማስደስታ ያመለች። ብዙ ኮሜንት አይቻለሁኝ። ኮሜንታተሮች ፈኪ ጠፍተሽ ነበር እንኳን ሰላም መጣሽ እያላቸዋት ነው። ፈኪዬ ፈኪሻ ዳይመንዷ እንግዲህ ፈኪ ማለት የሚዲያው ድምቀት ራሷን ሁና የምትታይ ከዩቱበሮች ሁሉ ለየት ያለች በስራዋ ራሷን ሁና ማስመሰልን ሳይሆን ራሷን ሁና የምናውቃት ፈኪናስ ማለት ነው። ዛሬ መጣለች። ምን ይዛ ነው የመጣችው? አብረን እናያለን። ግን ለዚህ ለቤት አዲስ ከሆናችሁ ሰብስክራብ ሼር እያደረጋችሁ ቤተሰብ ይሆኑ ማለት ነው። ወዳችኋለሁ፣ አበረታቱኝ። ፈኪን ያላችሁ እስኪ የት ናችሁ? የፈኪ ወዳጆች እኔም ጠፍቻለሁ፣ ፈኪም ጠፍታለች። ይህንን ቤት ሞቅ ሞቅ አድርጉትና እንግዲህ ፈኪ ፈኪ እንበል ማለት ነው። ውድ ቤተሰቦቼ ወዳችኋለሁ። ፈኪዬ፣ እንኳን ሰላም መጣሽ! እባክሽ ዩቱብ ቶቶሎ እና የቶሎ ብዙ ኦዲየንሶችሽ የት ነሽ ጠፋሽ? ዩቱብ ለምን አትሰሪ የሚያሉ ብዙ ሰው ይነግርሻል አንቺ ግን አትሰሚም። ዛሬ ደግሞ ስለመጣሽ ደስ ብሎናል፣ ሁላችንም ማለት ነው እህቶችሽ ሁላችንም ኦዲንሶች ሁሉ ደስ ብሏቸው ደስታቸውን በኮሜንት ላይ የገለጹልሽ ነበር። ይሄ ሁሉ እንግዲህ የሰው ፍቅር ነው። የሰው ፍቅር ይስጠን ነው። ምን ይደረጋል፣ ይታደሉታል እንጂ አይታገሉትም የሚባለው እንደዚህ ነው ማለት ነው። ፍቅር ሲሰጣችሁ ፈላጊያችሁ ብዙ ነው።